እ ሚያሉ ብቻ እያልሽ አስር ጊዜ በዛ ድምፅ ይሆናል። በዛ ድምፅ ይሆናል በዛ ድምፅ

ወዳጄ ንቅንቅ የለም። እሺ፣ የጨረቃ ፋሚሊዎች እንለያለን። በል መታ ነበራየሁ ግን ሰው ጋር ናት። እሺ፣ አንተ መቶ እንግዲህ ቤተሰብ ዛሬ ማለት ነው። ቡራዬ ቡራዬ የአይምዬ ሸበላ ከሙባዬ ጋር ቲክቶክ ላይ መጥተዋል። በጣም በጣም ነው ደስ ያለኝ ማለት ነው። እውነት ለመናገር ከሆነ ዛሬ በጣም ደስ የሚል ቀን ነው። አይምዬም ቡራዬም በቃ ከሙ ጋር ስለተገናኙ የምር በጣም ደስ ብሎኛል። ቤተሰብ ማለት ነ የብዙዎቻችን ጥያቄ ነው፣ ሀይሚዬና ቡራ ለምንድን ነው እንደ ድሮ አንድ ላይ የማይሰሩ እያለን ብዙዎቻችን ከእኔም ጭምር ጥያቄ ሆኖብን ነበረ። ዛሬ ግን ያው አንድ ላይ መጥተዋል። በጣም በጣም ነው ደስ ያለኝ። እግዚአብሔር ይመስገን። እንግዲህ ሀይሚዬ እንደተለመደው በፕራንኳር አግኝታቸው ዋለች ሙብዬን፣ ማና ሙዬን አለ ለካዩን ነው አዩ ጓደኛዋን። እኔ እኮ መጀመሪያ ላይ ማለት ነው መግቢያ ላይ በጣም እንት እንዲ አይ ምዬ ዛሬ ምነቅቷስ ነው እያልኩኝ ነበር፣ ማለት ነው ለእኔ ሳትነግሩኝ እንዴት ፍቅረት የምን እንዴት ትታረቃላችሁ ስጥር እንዴ!